ጥያቄያችሁን ምንድን ነበር? እሺ። የኔ ጥያቄ ቤተሰቦች ያሉት ገጠር ነው፣ እና አንዲት ክርስቲያን ጎረቤት ነበረች፣ እና ማለት ነው። እሺ፣ ደህና ናት። ደህና ናት። እንዴት ናት ጎረቤታችሁ? ደህና ናት። እሺ፣ ሰላም። መጀመሪያ ላይ ከተማ ነበሩ፣ እና አሁን ገጠር ገብተው ተመልሰው ወደ ሌላ ቦታ ለመሄድ እቃ ምናምን እየሸጡ ነበር። እራት ነው። እሺ እና ቁምሳጥን የዚህ ቡፌ ማለት የእቃ ማስቀመጫ ቡፌ ነበር እና እሱን የእኔ ቤተሰቦች ገዝተዋቸዋል እቃ ሲሸጡ ማለት ነው። እና ይህ እንዴት ይታያል? እና ደግሞ አንዳንድ እቃ የቤት እቃ ገዝተዋቸዋል እና እኔም ሰማሁልም ከትናንት ወዲያ ነው ኔ የሰማው። ችግር ያለው የመግዛት ችግር የለው አንቺ መንገዛሻት ገዛሽት። ይሄኔ ማለት እዚህ የጠራውን ዕቃ ግዣት፣ ጋቻ፣ ጉልቻ፣ ምጣድ፣ ሰፊድ፣ ሌላ ላ ነገር ካሉ ግዣት። እሺ የጋለ ምንድን ነው የምስቁት? እኔ አልገባኝም። ኧረ እኔ የምሳቅበት ነገር እምታው በቻቸው ለምንድነው የምስቁት? አሰላሙ ዓለይኩም ወረሕመቱላህ። ወዓለይኩም ሰላም ወረሕመቱላህ ወበረካቱ። ጥያቄ ነበረኝ ጥያቄ። እኔ ያለሁት ስደት ላይ ነው ማለት ነው። እና አገር ቤት እያለሁኝ ኒቃብ ነበርኩኝ እዚህ ስመጣ ደግሞ ከለከሉኝ ማለት ነው። በስራ ምክንያት እና ውጭ ላይ ሰውጣ ሸፈናለሁኝ። በስ ቤት ውስጥ ብቻ ነው የሚከለክሉኝ። ቤት ውስጥ ያለው ደግሞ አንድ ሀጅ ነብይ ብቻ ነው እና ከዚህ ከስራ መልቀቅ ግድ ይለኛል። እንዴት ነው ይሄ? ያ በአዶንት የሚያሽ ከሆነ በአዶንት

ልክ ሲመጣ ይሄንን ጠብቀሽ ብታደርጊ፣ አይ እሱ ማየት አለበት አንቺን ብለው አዛ ያደርጉሽ እነሱ እሱ እስኪመጣ ድረስ ሴቶች ብቻና ሕፃናቶች ከሆነ ያሉት ፊታቸውን ብትገልጡ ችግር የለውም። በአቅመ አዳም የደረሰ በአል ወንድ በሚመጣ ጊዜ እዛ ኔ ከላይ ያለው ሻሽ ወረድ አድርጋቸው ተጠቀሙት። ሽሚያቸው ሰዓት ጠብቀው አይከታተሏቸው። እሺ እሺ። ሌላኛው ጥያቄ ደግሞ ቁርአን ሀፊዝ አስገብተው ነበር፣ ሄፍዝ ማለት ነው እና አንዳንዴ በስራ ምክንያት ምናምን ሙራጃ ሳላድርግ ስቀር አንዳንዴ የመጥፋት ነገር አለው፣ እና የመርሳቱ፣ ያኔ ያስጠይቀኛል፣ ወንጀል ይሆንብኛል። ጊዜ ያላችሁ አውቃችሁ ሆን ብላችሁ ከተባችሁ ታ ሙራጃ አድርጉ። በቻላችሁ ታቀ ሻዳ እያለች ለምን አትባቸዋት? የቀደማን ክርስቲያን ልጅ አስገባት። የሚረብሽ ቦታ አለች አይደለ? ማድረግ አትማድረክ ሻዳት ላክ ልጅ መልሰሽ ላኪ ወይ ነው። አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጠያቂ ነበረኝ በውስጥ በጣም ብዙ የሚላክልኝ ነገር ነው። ስለ ነብያችን ስለ የሙስሊም መጀመሪያ እኔ ነኝ ብለዋል እናም ብለው እና አንድ ጓደኛም ማለት በዚህ በቲክቶክ ያወቁት በውስጥ የሚያወራ ልጅ አለና ክርስትና ላይ ብዙ ጥያቄ አለኝ ብሎ ግን ሙስሊም የማልሆንበት ምክንያት ይሄ ነው አስተማ የማልሆንበት ምክንያት ይሄ ነው ብሎ እንትን ስላለ ጋብዣዋለሁ ታች ሆኖ እየሰማ ነው እና የማያዳግም ስለፈለኩ ነው እዚህ ላይ እሺ ከተወለዳቸው አንፃር ነው ከተወለዳቸው አንፃር አንፃራዊ መጀመሪያነትና ጥቅል ላይ መጀመሪያነት አለ። ይሄ ይገባ። እኔ የመጀመሪያ ሲል አንድ ሰው ለሁለት ይከፈላል። አንፃራዊ መጀመሪያነት አለ፣ ከዚህ ካሉት ህዝቦች አንፃር የመጀመሪያ በማንኛውም መስክ ላይ አንፃራዊ አለ። ከዚህ ሁሉ ሲታይ የመጀመሪያ ይባላል። ከጥቅል ደግሞ መጀመሪያነት አለ። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ሙስሊሞች መጀመሪያ እንደሆነ ታዘዝኩ ሲሉ የትኛው ነው ከተባለ አንጻራዊ መጀመሪያነት ነው እንዳለ ሁሉም መፈስሮች ከሄራችሁ ብታዩ ከኡመታችሁ አንፃር ተብሎ ተቀምጧል። ከኡመታችሁ አንጻር አንጻራዊ መጀመሪያነት አለ። ከሁሉም ከጥቅል ከሆነ ግን አደም የመጀመሪያው ሙስሊም ነው። እና አብርሃም እና ሙሴ እና ኖህ እነዚህ ሁሉ ሙስሊሞች መሆናቸው ተቀምጧል። ኖህ ለምሳሌ ወመርቱ አን አኩነ ሊነል ሙስሊሚን ኢና ማሊከ ሙስሊሞች ነው ታዘዝኩ። ሙሴ ለህዝቦቹ ከአንጻራዊ ከህዝባቸው ከህዝብ አንጻር የመጀመሪያው አማኝ ተብሏል

ሁሉም ነቢይ ለየተወለዱ የመጀመሪያ ቀዳሚ ታዛዥ ነው። በውስጥ ላማ ላይ አሁን ግን መግባት አልፈልግም። እሺ፣ ችግር የለም በቃ ሰውስ እኔ ሙስሊም ነኝ፣ ግን ያው ከፍር ያለው ብዬ ነው የሚያስበው። የዛሬ አራት ዓመት ማለት ነው። ለምን የዛሬ አራት ዓመት ማለት ነው? ረመዳን ላይ ተሳስቼ ያለው የሚካኤል ባል አይደለም። ግን ይሄ ነው። አዎ፣ በጣም ጸጸት፣ በቃ ጸጸት ነው። ተውት ማድረግ ወደ አላህ፣ ወደ አላህ ተውት ማድረግ ግን በቃ ከውስጥ ሊጠፋልኝ አልቻለም። ተውበት ማድረግ ወደ አላህ ተውበት ማድረግ፣ ተውበት አድርግ ወደ አላህ። ይህ ጽጸቱ እራሱ አንዱ የተውበት መስፈርት ነው። የዛን ጊዜ ረመዳኑንስ እንዴት ነው የሚከፍለው? ቀላይ ነው እንደዚህ የተሳሳተ ሰው ወይስ ሌሊት ላይ ቀን ላይ ነው። ቀን ላይ ማለት ሌሊት ላይ ነው። ግን ባል አይደለም ለኔ በማታው ማለት ነው እንት ከነ ነው። ሌሊት ላይ ማታ ማታ ሌሊት ማለት ነው። እሺ፣ እንደዚያ ከሆነ ተውበት ማድረግ ብቻ ነው። ተውበት ማድረግ ብቻ ወደ አላ ስኑታላ ተውበት ሦስት መስፈርቶች አሉት። እነዚህ ሊሞላ ይገባል። አንደኛው መስፈርት ምንድነው? አነደም አለመመጣ ስላለፈው መጸጸት ነው። ያን በመስራቱ ሰውዬው ሊጸጸት ይገባል። ሙስሊም ወንጀል ሰርተው በወንጀሉ አይደሰትም። የወንጀል አይሰራም፣ አይደለም ሙስሊም ሊሰራ ይችላል። ሰው ነው እና መላክ አይደለም። ነገር ግን ይጸጸታል። ያንን የሰራው አይደሰትበትም። በትክክል ተውበት ያላደረገ ሰው ቢመለከቱ ምንድን ነው? በዚያ በሰራ ወንጀል ይደሰታል። ደስ የሚል ጊዜ አሳለፍኩ። ትክክለኛ ምስቱ ይጸጸታል። በዚያ በሰራ ያለቅሳል። ያ ጊዜ አብላኬን አላህን ያመፅኩበት ጊዜ ነው ብሎ ይጸጸታል። ይሄ ነው፣ እየያዘ ነው። ይሄ ነገር ለምን ታብ እንደማታደርገው አይገባ። ለማንኛውም ከተሰማቸው እንቀጥል። ይሰማል እሺ ሁለተኛው መስፈርት ምንድን ነው? አልኢቅላዕ አሁን ከዚያ ሰው ጋር ግንኙነት ካለሽ እርግፍ አድርጎ መተው። ሰውየው እዛ ላይ ሆኖ ተውብቻለሁ፣ ከዚያ ከወንጀሉ መራቅ አለበት። ሶስተኛ ምንድን ነው? አልዕዝም ላ አደም ወደዚያ ወንጀል ላለመመለስ መወሰን አለበት። ሰውየ ልመለስ አልመለስ እያለ እየዋለለ ተውበት የለም። እነዚህ ሶስቶች መስፈርት እስከማላሽ ድረስ አላህ ይቅር ይልሻል። ከላይ ያለሽው

እሺ ሌላ ጥያቄ አለን። እዚህ ከላይ እስኪ አሁንም አንድ ጥያቄ አለን ካላስቸገርኩት። እኔ አሁን ያለሁት አረብ አገር ነው። ከዚያ አባቴ አባቴ አራት ቤት ነው ያለው። አራት ሚስት ነው ያለው። ግን እኛ እኛን ከወለደ በኋላ እኛ ቤት ሄዶም አያውቅም። በቃ ለልጆች ለምናምን ምንም ሰጥቶን አያውቅም። እዚህ የላከችውም እናቴ ናት። አሁን ለሱ ይህኔ እንትን በሃላ ማድረግ ያለበትን ሀቅ መወጣት አለብሽ። ያው የእሱን ሀቅ ማለት ዞሮ ዞሮ የእኔን ወንድሞቼን እያስተማርኩት ነው። በቃ ለቤት ማዘሪን እንዳለ በቃ የተሸከምኩት እኔ ነኝ። የእሱ ግዴታ አለብኝ። በተቻለሽ አቅም እርጅ ከተቸገረ፣ ከተራበ፣ ከተጠማ እንደሱ አለ። መራብ መጥማት የለም ግን ደብል በቃ እ በምን ሰዎች አቅም በሚያስፈልገው መጠን ያክል ነው መርዳት የሚያለብሽ። በቃ ሁሌም ጥያቄ የሚሆንብኝ ነገር ይሄ ነበረ። ብዙ ወንድሞች አሉኝ፣ ግን እነሱን ችዬ እያስተማርኩት ምን የሚያረኩት የእሱ ሀቅ አለብኝ ወይ ብዬ ሁሌም አስባለሁ። እሱ ግን ይህናክል አልተቸገረም አለው። የተወሰነ ንብረት ቢሰጠም ለማገር ምንም አያረግም። የተርክ ባህል እንሰማለን። ኢንሻአላህ። እሺ፣ ጊዜ ሲኖር ትገቢያለሽ፣ ተመለሰሽ፣ ሙሉ ታሪክ ትነግሪናለሽ። እሺ። ቦልት። ሰላም አለይኩም። ወአለይኩም ሰላም። እንዴት ናችሁ? እሱ ጥያቄ ነበረኝ። እሺ። ጥያቄ አንድ ነው። አንድ ቀን ሮመዳኑን ማለት ነው ሳልነይት ነበረ ነበር ረስቼ ያደርኩትና ያው ጧት ስነሳ ከእንቅልፌ ራሴን ሳልነይት እንደሆነ አስታወስኩኝ። ሮመዳን ተቀባይነት ይኖራል ወይስ አይኖርም? ወሩን ምልጾም አለ የሚል ሀሳብ ነበር አይደል። ስትጀምር እሱ በደንብ እርግጠኝነት አለኝ። በቃ ለኪን ማራባሽ አመሰግናለሁ።

ከተሰማ ትነግኝ። ወአለይኩም ሰላም አንድ ጥያቄ ነበረኝ። ሁሰን እሺ ጥያቄ አለ። አንደኛው ጥያቄ እንት እዚህ እኛ እኔ ያለሁበት አካባቢ ላይ ሰላት ስንሰግድ ከአጠገብ ያሉት የሌላ ሀገር ዜጎች ናቸውና እጅ እንትን ሳያሉ ነው እንት የሚሉት የሚሰግዱትና ምንድነው ልዩነቱ ገርሞኝ ነው። ስህተት ነው? እጃቸውን በደረት ላይ ማድረግ አለባቸው? እና እንትን ይላሉ። ደግሞ አንዳንድ እዚህ መስጊድ ላይ ሲያሰግዱ በአንድ ብቻ ያሰላምታሉ ስለት ነው።

አምላክ ያላህ ሆይ በሰላም እዚህ ካስገባህ ሰደቃ አደርጋለሁ። ይሄ መንገድ ጥሩ አይደለም። ሴት አላህ ስብሃነሁ ወተዓላ እንጠይቀህ፣ ይፈልገው ያደርግልህ። ይሄ ልውጫ የሚባል ነገር ካለ ይሄ ባግ ከዚህ ተነስተው ነው ሼክ ነው ብለው ተናገሩት። የተጠላ ነው ብለዋል፣ ሐራም ነው ማለት ነው በቃ።

ይቻላል ነው ማለት ማለት አይደለም፣ ይቻላል ግን እሺ ብቶ መልካም ነው ማለት ነው። ስለዛ ብቶም እየተመረጠ ነው ማለት ነው ከመሰራት ንሱ ሰላሙ አሌኩም አለይኩም ሰላም ራመቱላ በረካቱ። ከመጠየቅሽ በፊት አንድ ጊዜ ናገርና እሱ የሆነ ቪዲዮ ፖስት አድርጌ ነበረ። ክርስቲያኖች ሰሞኑን አላህ ማለት እንደዚህ በዕብራይስጥ ቋንቋ ምናምን የሚሉት ነገር አላቸው ዛፍ ምናምን ሲሉ እንሰማችኋለን። እና ያን ቪዲዮ ፖስት አድርግ ያሉ በዕብራይስጥ ዛፍ ማለት ነው ወይ የሚለውን ውሸት እንደሆነ ዲያቆናት እንደሚዋሹ ቪዲዮ ሰርቻለሁ። ገብታችሁ ኮፒ ሊንክ አድርጉ። ባረካላሁ ፊኩም መቀጠል ትቻለሽ ያለ ይህን ጥያቄ ቤተሰቦች ያሉት ገጠር ነበርና ጎረቤት አንዲት አንድ ሰላህ የተነገራቸውን እንት ነው ይሰማችኋል፣ ይሰማል። እሺ እንግዲህ ብራስቱ ላይ ሙስሊም የሚል ቃል እስላም የሚል ቃል ሲገኝባቸው ጊዜ ምን ፍለጋ ሄደው እነሱ አላህ የሚለው ዛፍ ማለት ነው። ስለዚህ ምናምን ብለው ወደ ሄደው ያንን መደበቂያ መሆኑ ነው። ለማንኛውም ፖስት ያደረገው ሂዱ አለ ሳላህ እንደነገራችሁ፣ እሱን እናንተ ሄዳችሁ ላይክ አድርጉ፣ ተመልከቱት፣ ሊንክ አድርጉ፣ ሼር አድርጉ።

ኔትወርክ በጣም ስከሪ ነው። ምንድን ነው ዲናዳ ዲናዳ አታስወድኝ። አንዴ ጠይቄ ወርጃለሁ። ይህቺ ምን አልሽ? አይ ያወረድኩኝ ነው። ለምን ትወርጃለሽ? እዚህ ሆነሽ የምታድሪው ምናምን ፍራሽ እናመጣለን ምን